በአዲስ አበባ ከጸጥታና ወንጀል መከላከል ጋር በተያያዘ ምክንያት የአረቄ ቤቶች እንዲዘጉ ታዟል ሲባል ተሰምቷል። የሰማሁት ይህ ዜና ለእኔ ግን ከልቦናዬ አላድርም ብሎኛል። አልሰማንም እንዳትሉ አሰኝቶ ነጻነትን የሚወዱትን ሥራ የመምረጥና የመሥራት መብትን የመነገድ ነጻነትንና በሕግ ሊጣሉ የሚችሉ ገደብና ክልከላዎችን አያይዤ እንዳወራ አሳስቦኛል። ጆሮና ቀልባችሁን ሰጥታችሁ ለአምስት ደቂቃ ያህል ታደምጡኝ ዘንድ በአክብሮት ጋበዝኳችሁ። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር እንዲሆን ተመኝቻለሁ። ደግሞ አልሰማንም እንዳትሉም ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር፣ ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። አካልና አእምሮን አዋህዶ አንድን ውጤት ለማግኘት የሚደረግ እንቅስቃሴ ሥራ ለሚለው የተሰጠ ቀጥተኛ ትርጉም ነው። በፊዚክስ ከተተረጎመ ደግሞ ጉልበት ሲባዛ ርቀት ወይም ፎርስ ታይምስ ዲስታንስ ሊባል ይችላል። አንድ ሥራ የሚሰጠው ጥቅም አንጻር ይታይ ከተባለም ገንዘብ ማግኘት ብቸኛው አይሆንም። ከማሰብና ሐሳብን በነፃነት ከመግለጽ ጋር ሊያያዝ ደስተኛነትን ትርፍ አድርጎ ጥቅሙም በዚያ ረገድ ሊመዘንም ይችላል። የኢፌዴሪ ሕገ መንግሥት አንቀጽ 41 በንዑስ አንቀጽ 1 ላይ ማንኛውም ኢትዮጵያዊ በሀገሪት ውስጥ በማንኛውም የኢኮኖሚ እንቅስቃሴ የመሰማራትና ለመተዳደሪያው የመረጠውን ሥራ የመስራት መብት አለው። እንዲሁም በንዑስ አንቀጽ 2 ላይ ሁሉም ኢትዮጵያዊ መተዳደሪያውን ስራውንና ሙያውን የመምረጥ መብት አለው በማለት ይደነግጋል። ነፃነቱንና ምርጫውን ተጠቅሞ ማንም ሰው የሚሰራው ስራ ግን ሕግን ወይም ሞራልን እየተቃረነ እንዳይሆን በተለያዩ ሕግጋት ክልከላዎች አሉበት። በሕግ በግልጽ የተከለከሉ ድርጊቶችንም መስራት አይችልም። በሌላ በኩል አንድ ስራ እንዲሰራ ተፈቅዶ አሰራር ላይ ግን የሚጣሉ ክልከላዎች ወይም ገደቦች ይኖራሉ። ወደ ተነሳንበት የአልኮል መጠጥ ንግድ ስንመጣም ከአልኮል መጠጥ ጋር በተገናኘ ስለ ምግብና መድኃኒት አስተዳደር የወጣው አዋጅ የተወሰኑ ድንጋጌዎችን ይዟል። በአዋጁ አንቀጽ 2 ኑስ አንቀጽ 41 መሠረት አልኮል ማለት ማንኛውም የአልኮል ይዘቱ ከ0.5 በመቶ በላይ የሆነ የመጠጥ አይነት ነው። አዋጁ ዕውቅና የሚሰጠው በፋብሪካ ደረጃ ለሚመረቱ የአልኮል ምርቶች ብቻ ነው። እነርሱንም በአዋጁ አንቀጽ 18 ኑስ አንቀጽ 2 መሠረት ከ21 ዓመት በታች ለሆኑ ሰዎች መሸጥ የተከለከለ ሲሆን በትምህርት ቤት ዩኒቨርሲቲና ኮሌጅ በመንግሥት ተቋማት፣ በአምልኮ ቦታ፣ በስፖርት ማዘውተሪያዎችና ሲኒማ ቤቶች መሸጥ እንዲሁም በብሮድካስት አማካኝነትም ማስተዋወቅ የተከለከለ ነው። በአዋጁ አንቀጽ 55 አንቀጽ 55 ንዑስ አንቀጽ 1 ላይም በፋብሪካ ደረጃ ተዘጋጅቶ ለሕብረተሰብ የሚቀርብ ማንኛውም የአልኮል መጠጥ ገላጭ ጽሑፍ የአልኮል መጠኑን በተገቢ መንገድ ካልተጠቀሙ የጤና ችግር እንደሚያመጣ እንዲሁም አልኮል መጠጣት ጽንስን ሊጎዳ እንደሚችል በጉልህ በሚታይ ጽሑፍ የሚገልጽ መሆን አለበት በማለት ይደነግጋል። ይህ አዋጅ በፋብሪካ ስለሚሸጡ የአልኮል መጠጦች ብቻ እንጂ ስለ ባህላዊዎቹ አረቄ፣ ጠጅ፣ ጠላና ቦርዴ አይደነግግም። እነርሱን የተጻፈ ህግ አያውቃቸውም ማለትም የሚቻል ይመስላል። በሌላ በኩልም ያልተከለከለ ሁሉ የተፈቀደ ነው የሚለውን ማሰብም ይቻላል። ሲሰራ፣ ሲነገድ፣ ስንት ቤተሰብ ሲተዳደርበት መኖሩም ይህንን ያሳያል። አልኮል መጠጥ ንግድ ከንግድ ስራስ አንጻር እንዴት ይታያል? የተሻሻለው የንግድ ህግ በአንቀጽ አምስት ለነጋዴዎች ትርጉም ይሰጣል። በንዑስ አንቀጽ 27 ላይ የመጠጥ ቤት ንግድንም የንግድ ሥራ ሰሪዎቹንም ነጋዴ ብሏቸዋል። አዋጁ ይህን ጨምሮ በሕጉ የዘረዘራቸውን ሌሎች የንግድ ሥራዎችን 18 ዓመት ያልሞላቸው ሕፃናትና በፍርድ የተከለከሉ ሰዎች ለመስራት ችሎታ የላቸውም ብሎ እንዳይሰሩ እነርሱን ብቻ በግልጽ ይከለክላል። በአንቀጽ 21 ድንጋጌው ግን የንግድ ሥራን የመስራት ነጻነት በማለት በሕግ ተለይተው የተከለከሉ ነገሮች ወይም ተገቢ ያልሆነ የንግድ ውድድርን የሚመለከቱ ክልከላዎች እንደ ተጠበቁ ሆነው ማንኛውም ሰው ማንኛውንም የንግድ ሥራ የመሥራት መብት አለው በማለት ነፃነትን ይሰጣል። ይህ ነፃነት ግን በሕግና ሕግ ብቻ ለአንዳንድ ሰዎች ሊከለከል ስለመቻሉ በአንቀጽ 22 ንዑስ አንቀጽ 1 አንዳንድ ሰዎች በተወሰኑ የንግድ ሥራዎች ወይም ከሥራቸው ጋር በማይስማሙ የንግድ ሥራዎች እንዳይሰማሩ በሕግ መከልከል ይቻላል፣ እንዲሁም በንዑስ ቁጥር ሁለት አንዳንድ ንግዶች ላይ እንደ እድሜ፣ የብቃት መመዘኛ፣ ዜግነት ወይም ልዩ ፍቃድ መቀበልን የመሳሰሉ ልዩ ሁኔታዎች ወይም ገደቦች ሊቀመጡ ስለመቻላቸው ይደነግጋል። ባጭሩም የመነገድ ነፃነት ላይ የሚጣል ክልከላም ሆነ ገደብ በሕግና በሕግ ብቻ ይመራ ይላል። አልሰማንም እንዳትሉ ነጻነቱን ጠብቆ ለህግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋሃዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል። አመስግነናል። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር ይሁን።